እንደ ሸንኮር ወረዳ በዚች ባሳለፍነው ዘጠኝ የስራ አፈጻጸም ወራት ውስጥ እጅግ በጣም ብዙ ስራዎች ተሰርቷል። በተለይ በማህበራዊ ኢኮኖሚካሊ፣ በፖለቲካም ዘርፍ እጅግ በጣም ብዙ ስራዎች ተሰርቷል። ከነሱ ውስጥም ደግሞ በተለይ ከማህበረሰብ አቀፍ ስራዎች ጋር ተያይዞ እጅግ በጣም ብዙ ስራዎች ተከናውኗል። በተለይ ከዚህ ከኮሪደር ልማት ጋር ተያይዞ አንድ ከተማችንን ከማሳደግ ከተማችንን የአማረች ውብ ከማድረግ እና ለነዋሪዎቿም እንዲሁም ደግሞ ለሌላ ለቱሪስት እንዲሁም ለመላው የከተማይቷ ነዋሪ ምቹና ማራኪ እንድትሆን እጅግ በጣም ዘርፈ ብዙ ስራዎች ተሰርተዋል። በዛው አማካይነት ደግሞ በዚሁ ከኮሪደር ልማት ስራዎች ጋር ተያይዞ የሚሰሩ ብዙ ስራዎችም ነበሩ። በተለይ እዚህ ኮሪደር አካባቢ ወይም ደግሞ መንገድ ዳር የነበሩ ማህበረሰቦቻችንን በኮሪደር ልማት ሳቢያ ሲነሱ ለእነሱ ደግሞ በዛው ምትክ ቆንጆ ቤቶችን ምትክ የሰጠንበት እና ስራው ሰው ተኮር ሆኖ እንዲሰራ እጅግ በጣም ዘርፈ ብዙ ስራዎች የተከናወኑበት ሁኔታዎች ናቸው ያሉት። እሱም ደግሞ አሁን እጅግ በጣም በተቀላጠፈ ሁኔታ እየተሰራ እና እየሄደ የሚገኝበት ሁኔታዎች ናቸው ያሉት ማለት ነው። ሌላው ደግሞ በተለይ በጥሩ አፈፃፀም ካገኘናቸው ስራዎች ውስጥ በተለይ በዚህ በጎ ፍቃድ ስራዎች ላይ እጅግ በጣም ብዙ ስራዎች ተሰርተዋል። በተለይ በክረምቱ ሰዓት ላይ ብዙ በጤና በትምህርቱ እንዲሁም ደግሞ በማህበራዊ ስራዎች ላይ ብዙ ስራዎች ተሰርተዋል። አቅመ ደካማ ወገኖቻችንን መርዳት የቻልንበት እንዲሁም ደግሞ ብዙ ቤታቸው ፈርሶባቸው መኖሪያ ላጡ ወገኖቻችን በሶስቱም ቀበሌ እጅግ በጣም አቅማቸው ደከም ያሉትን ቤት ተክተን የሰራንበት ስንሰራም ደግሞ ጥራቱን የጠበቀ ቆንጆ ሰፊ ቤቶችን ተሰርቶላቸው ወደ እነሱም ያሻገርንበት እውነቶች ነበሩ። እንዲሁም ደግሞ በሩዳ ደረጃ በተለይ ከመልካም አስተዳደር ጋር ተያይዞ ማህበረሰቦቻችን ሲያነሱ የነበሩት ብዙ ጥያቄዎችን መፍታት የቻልንበት ከአገልግሎት አሰጣጥ ጋር ተያይዞ እንዲሁም ደግሞ በተገልጋይ ደረጃ ማህበረሰቦቻችን ወደ ወረዳችን መጥቶ በሚገለገሉበት ሰዓት ላይ ምቹ የአገልግሎት አካባቢን በመፍጠር እና መጥቶ ሲገለገሉ ደግሞ በመጡበት ሰዓት ላይ ቶሎ ተስተናግደው የሚመለሱበት ሁኔታዎች የተመለሱበት እውነቶች ናቸው ያሉት በተለይ ከዚህ ከጤና ዘርፉ ጋር ተያይዞ እጅግ በጣም ትልቅ ስራዎችን ያከናወንበት ሁነቶች ነበሩ ማለት ነው። ጤና ጣቢያችንን ከማጠናከር አገልግሎት አሰጣት ሰርቪሱ ጥሩ ሆኖ ለማህበረሰቦቻችን ጥሩ አገልግሎት ሊሰጥ ብዙ ስራዎች ተሰርቶበታል ማለት ነው። ከሱም ጋር ተያይዞ በትምህርት ዘርፉ በተለይ እንደኛ ወረዳ ስድስት የመንግስት ትምህርት ቤቶች አሉ። ሌሎች ደግሞ እንዲሁም የግል ትምህርት ቤቶች አሉ የመንግስቱ ላይ ትኩረት በማድረግ ጥሩ ተማሪ እንዲፈራ እና ነገ ጠዋት ለሀገር ብሎም ደግሞ ለራሱም ለቤተሰቡ ጠቃሚ ዜጋ እንዲሆን በትምህርት ዘርፉ ላይ ትልቅ ስራዎችን የሰራንበት እውነቶች ነበሩ ማለት ነው። በተለይ አንድም ሕፃን ከትምህርት ቤት ገበታ ላይ እንዳይቀር ሁሉም ሕፃን ወደ ትምህርት ቤት እንዲገባ ከማድረግ አቋዩ ትምህርት ቤት ላይ ያለውም ደግሞ የትምህርት አሰጣጥ ዘዴው እንዴት መሆን አለበት የሚለውን ነገር በየወሩ ክትትል እያደረግን የትምህርት አሰጣጡ ጥሩ ሆኖ ተማሪው በአግባቡ ትምህርቱን ተምሮ ለነገ ለሀገር ጠቃሚ በሚሆንበት ሁኔታዎች ላይ ብዙ ስራዎችን ሰርተናል ማለት ነው። እና በሌላው ዘርፍ ደግሞ በተለይ ማህበረሰቦቻችን በሚጠይቁት ጥያቄዎች አፋጣኝ ምላሽ ከመስጠት አኳያ በተለይ በጋራ ተደራጅተው ስራዎቻቸውን ወይም ደግሞ በተደራጀ አካውን ስራም የሚጠይቁበት እውነቶች ላይ እጅግ በጣም ብዙ ስራዎች ሰርተናል ማለት ነው። በአካባቢ በመደራጀት በሚፈልጉበት የሙያ ዘርፍ ላይ ተደራጅቶ የሚጠይቁበት ሁኔታዎች የሰራንበት ሁነቶች አሉ ማለት ነው። በተለይ ከስራ አጥ ወጣቶች ጋር ተያይዞ ወጣቱ በሚፈልገው ሙያ ዘርፍ ላይ ተደራጅቶ ስራ እንዲሰራ ከማድረግ አኳያ ከማደራጀት አንስቶ የተለያዩ አጫጭር እና ረጃጅም ስልጠናዎችን በመስጠት ወጣቱ የራሱን ስራ መስራት የሚችልበት ሁኔታዎችን ፈጥረን ብዙ ወጣቶች ወደ ራሳቸው ስራ ሙያ የገቡበት ሁኔታዎች አሉ ማለት ነው። በተለይ ከዚህ ኮሪደር ላይም እንዲሁም ደግሞ መሰል ወረዳው በሚሰራው ልማታዊ ስራዎች ላይ ሁላ ገብተው እየሰሩ ያሉበት ሁኔታዎች አሉ። ሌላ ደግሞ በተለይ የዓለም ቅርስ የሆነው የጀጎል ግንባቸን ጋርም ተያይዞ እዚያ አካባቢ ያለውንም የታሪክ ሁኔታውን በጠበቀ ለቀጣይ ትውልድ እንዲተላለፍ እዛም የማሳመር የማስዋብ ስራ እንደ ወረዳችን እኛም ቦታ ወስደን እያለማን ያለንበት ሁኔታዎች ናቸው አሉና ስለዚህ ጠቅላላ ሲል በወረዳ ደረጃ ይህን መሰል ስራዎች ተሰርተዋል። በተለይ ከጸጥታ ጋር ተያይዞ በተለይ ጸጥታ ጋር ተያይዞ ወጣቱ ማህበረሰቡ በአካባቢው በመደራጀት ማታ ማታ የራሱን ሰላም አካባቢውን በመጠበቅ ከሮንድ የሰላም ቤተሰብ እንዲሁም መሰል አደራየቶች ላይ በመሳተፍ በአካባቢው ተደራጅቶ አካባቢው ሰላም እና ደህንነት የሚጠብቅበት ሁኔታዎች አዲስ ፀጉር ለውጦች አዳዲስ የማይታወቁ ሰዎች ሲመጡ አስቀድሞ እነሱ ራሳቸው ያንን አካል አይተው ፊልተር አድርገው ከጸጥታ አካሉ ጋር ጉዳዩን እየፈቱ የሚሄዱበት መንገዳቶችን ከማህበረሰብ ጋር ግንዛቤ ያስጨብጣል። ጥሩ ስራዎች ተሰርቶ የነበሩባት። እንግዲህ እንደሚታወቀው በሀረሪ ክልል ያው በዘጠኙም ወረዳ ሁሉም ወረዳዎች የራሳችን ፓርቲ ጽህፈት ቤት እየገነባን ያለ ነው። ይህ ፓርቲ ጽፈት ቤት ማለት በማህበረሰብ በፓርቲ ደጋፊዎች አባላት በጋራ በራሳቸው መዋጮ በማዋጣት የሚሰራ ፓርቲ ጽህፈት ቤት ነው። አሁን ላይ እጅግ በጣም ደስ በሚል አካውን እኛ እንደ ሸንኮር ወረዳ ከመቶ ወደ ሰማንያ ፐርሰንት የደረስንበት ለማጠቃለል ማለት ነው እና በዛ ሁነት ውስጥ እየሄድን ያለንበት ነው፣ ያለው እና አሁን ቆየ ከተባለ ማክሲመም በሁለት ወር ውስጥ ፊኒሽንግ ስራ ነው አሁን እየሰራ ያለንና፣ በሁለት ወር ውስጥ አጠናቅቀን እንጨርሳለን ብለን ነው እንግዲህ እየሄድን ያለነው እና ስለዚህ በዚህች ሁለት ወር ውስጥ የቀሩንን የፊኒሽንጎች ስራ ሰርተን እናጠናቃለ የሚል ነገር ነው ያለንና እዚህ ላይ እንግዲህ መላው የሸንኮር ወረዳ ነዋሪ እንዲሁም ደግሞ ፓርቲያችን ደጋፊዎች የፓርቲያችን አባላትን በዚህ አጋጣሚም ላመሰግን ወዳለው ይህን መሰል ለትውልድ የሚተላለፍ የራሳቸውን ፓርቲ ጽህፈት ቤት ህንፃ ስለገነቡ ማለት ነው እና ይሄ ደግሞ ያው ወደፊትም በመሰል ልማታዊ ስራዎች ላይ ማህበረሰቦቻችን እያስተባበርን የምንቀጥል ይሆናል ማለት ነው።